ስለዚህ አማኑኤል የተባለው በዚያው ዘመን የተወለደ ሰው ነው። አይሽ ኢየሱስ ክርስቶስ አይደለም። እይ ምን ይላል እዚህ ጋር ተላሽና፣ እሺ ምን ይገባል? እሺ ችግር የለም፣ ሰትሻለሁ። ምን ይላል እዚህ ጋር? እያጥለቀለቀለም ያልፋል፣ አንገትም ይደርሳል። አማኑኤል ሆይ የክንፍህ መዘርጋት የአገርህን ስፋት ትሞላለች። ይህ ይሄ አማኑኤል የተባለው በኢሳያስ ጊዜ የተወለደው አማኑኤል ማለት ትርጉሙ ራሱ እግዚአብሔር ከኛ ጋር ነው ማለት ነው። እግዚአብሔር ከኛ ጋር ነው የሚለው ለኢየሱስ ክርስቶስ ብቻ ነው ወይ? ላ አይደለም። ያው እዚሁ ጋር አስር ላይ ወረደ፣ አይደለም ያው እዚሁ ጋር አስር ላይ ተመካከሩ፣ ምክራችሁም ይፈታል፣ ቃሉን ተናገሩ፣ ቃሉም አይጸናም፣ እግዚአብሔር ከኛ ጋር ነውና ይላል። ያ ሰላም ማን አማኑኤል የተባለው አካል እዚህ ጋር። ስለዚህ አማኑኤል ራሱ እግዚአብሔር ስለሆነ ነው። እኔ የምፈልገው ማስረጃ ስለ ነብዩ ሙሐመድ ለምን ለምን አንተ ለምን የራስህን አትነግረኝ? እኔ እኮ ፈልጎ የራስህን መልስ ነው። ለምን የኔ መልስ ትሰጠኛለህ? ራስሽ ያነጻጽር ክርስቲያኖች፣ አንድ አንድ ነገር ቀጥታ ጥያቄ ከጠየቃችሁ መልስ ከሆነ የምጠብቁት መልስ ልጣቸዋለን። ችግር የለም። ወደ መጽሐፋችሁም ሳንገባ እስካነጻጸራችሁ ድረስ ግን ክርስትናን ከእስልምና ጋር የዛን አነጻጸር ግድ ነው። አይ ወደኛ ትግባ ይባልም አይ ወደኛ ትግባ ይባልም ይሄ ነው እኮ ስለ ነብዩ ሙሐመድ የተናገር ከቁርአን ውጭ ከቁርአን ውጭ። እሺ መሐመድ የሚለውን ቃል መጽሐፍ ቅዱስ ላይ ላሳይሽ። አሳየኝ አሳየኝ። መጽሐፍ ቅዱስ ላይ መሐመድ የሚለውን መጽሐፍ ቅዱስ ላይ ባሳይሽ ትገባለ? ስለሌለ ነው። አለ። በእርግጠኝነት አለ። ስለሌለ ነው። ታሳየውሽ ስትቀበያለሽ? ስለሌለ አልቀበልም አለስ ካለ እኔ ዛሬ ሙስሊም ሆናለሁ። በጣም ጥሩ። መሐመድ የሚለው ስም ካለ ዛሬ የተጻፈው ድንግል ማርያም ብሉክዳን በግዕዝ አይደለም፣ በአማርኛ ነው የዕብራይስጥ ጋር ለምን ወደዛ ትሄዳለህ? እኔ ንፈልጎ አማርኛ እኛ መጽሐፍ ቅዱሳችን በአማርኛ ነው። በአማርኛ በአማርኛ ለሰይስ በአማርኛ አፍጣው ነው ተረጋግኝ። እሺ፣ ያው እና ባይብል ይላል አይደል? ባይብል እዚህ ጋር ከኦሪት ዘፍጥረት እስከ ራእይ ድረስ፣ ዘፍጥረት የመጀመሪያው የተጻፈው ወደ አማርኛ ወደ ቋንቋ ወደ ምትፈልገው እዚህ ምዕራፍ ቁጥር እናስቀምጣለን። እሺ

አንድ ማን ነው ሌላ ማክፈት የሚችል ዲስክ አለ፣ ቢገባ በጣም አሪፍ ነው። እኔ ስልኬ በጣም እየያዘች ነው እቺኛ

እሺ ያው እና ምዕራፍና ቁጥር ስክሪፕት ነው። ወደ አማርኛ እንቀይረዋለን። አማርኛ የለም ወይ አላ አብሽር፣ ወደ አማርኛ እንቀይረዋለን። መጀመሪያ ስትጠይቅ ጊዜ መጽሐፍ ብሉይ ኪዳን በምንድን ነው የተጻፈ ስትባል በእብራይስት ስላለች እብራይስት ሆን ሄደን ቀጥታ ወደ አማርኛ እንቀይረዋለን። ያው እነዚህ ጋር ወደ አማርኛ እንቀይረዋለን። አምሃሪክ ኔትወርክ እየዞረች ነው። ታገሱኝ ልጆች። እሺ ሂብሮ የሚለው ጋር እዚህ ጋር እንገባዋለን። ወራይስት ጋር እንግባው። ከዛ ደ አማርኛ እንቀይረዋለን። ኔትወርክ በጣም አስችጋሪ ነው። ማን ነው ሌላ ስልክ የያዘ ሰው መግባት የሚችል ሰው? ሰላም አለኩም ኡስታዝ። ወአለኩም ሰላም። እ ስኔል ሞክረው እስኪ ገንተን በል ሰው ጋር ሰላም። ወላይ ገባን ነው ሞክረው። እሺ ምዕራፉን ተናገረና ከስልክ ላይ ቀጥታ አማርኛው ትገባ ችግር የለም። ወደ አማርኛ ነው የሚገባው። ተንጆክ ሰለሞን 516 ላይ ይገባ ለክረኒስታሽ ያው እና ቆይ ከፍቷል መሰለኝ። አንዴ ከፍቷል መሰለኝ። ትልቁ ላይ አድርጎኛ። አንድ ጊዜ ኡስታዝን መልሱት። እሺ እሺ እሺ እሺ ያውና ይታይሻል። በአማርኛ አድርጌዋለሁኝ። እብራይስቱን ቀጥታ እብራይስቲ የሚለው ቃል በቃል ያውና እዚህ ጋር ማለየ ማሊዝ ሰለሞን 516 ይላል። ከዚያ እዚህ ምን ይላል? ወደ ቲዩ እብራይስቲ ይሄድላል። እብራይስቱን ቀጥታ ሂደን እንጫንና ወደ አማርኛ ይቀይርልናል። ከዛ በኋላ እዚህ እንገባዋለን። እሺ እዚህ እንገባለን። አሁን ወደ አማርኛ አቀየር ብቻ ነው እሺ። ቀጥታ ወደዚህ እንወርዳለን። ኢንተርኔሽን እሺ። የመጀመሪያው ጥቅሱ ምዕራፍ ስንት ነው? ቁጥር ስንት ነው? ይሄ ምን ቋንቋ ነው?

እሺ እዚህ ጋር ወደ አማርኛ ቀጥታ ወደ አማርኛ ቀጥታ ሶንግ ኦፍ ሶሎሞን ታያችኋል። 516 ወደ ቴዩ ብራስ ትሄድ ይላል። እንሂድ፣ ቀጥታ እዚሁ እያለ የተምሳሌ ወደ አማርኛ እንቀይረው። ቀጥታ ያው እዚሁ ጋር ወረድ ብላችሁ ወረድ ብላችሁ ወረድ ብላችሁ ይሄ ቃል ምን ይላል? ያው ይሄ ቃል ምን ይላል? እስኪ አብያችሁን ድንገት ምን ይላል ይሄ ቃል? Ja. ይህን ስም አንዴ ኮሜንት ላይ ቅውጥ አድርጉት። ባይብል ላይ ቁርአን ላይ እንዳይመስላቸው። ያው ባይብል ሀብ ባይብል ሙሐመድ የሚል ስም ብሎ ያደርግ ተገኘ። እዚህ ማነው ይሄ ሙሐመድ?